ልጅቷ ያው መችም መችም ታቋላታላችሁ አንተንም፣ አለቅህ ማለች እኮ እኔ ወንድ ነህ። በጣም ነው የገረመ። የሰርሃ እስኪ በላይ ጀምሩ። ሰላም አለይኩም ወረሕመቱላሂ ወበረካቱ። ሰላም እንዴት ናችሁ? ዛሬ በጣም ነው የሳቅሁት። ማለት ልጅቷ በጣም ደፋር ነች። ግን ሰይድ ማለት አንዳንዴ ለአንተ እንኳን ክብር የላትም በነገራችን ላይ እና ጥቅሙን አይታ እንደወደደችው ብዙ ሰው እየተናገረ ነው። ገንዘብ ስላለው ማለት ነው። ለሱ ክብር የላትም እና አንዳንዴ ማድሪ አንዳንድ ወንድ እንዴት ነው አስተንተን እኔ የልጄንን የልጆቼ እናት ብትናገር ሁለት እያቃላል አስደግማትም እውነቴ ነው የምነግራቸው ለምን መከበር አለባት የልጄ እናት ላሱ ምንም ያደርገ እሷ እኮ እሱ አንድ ስላገባ እኮ ነው ሱ ማያ እየተንከታት ትቻለች አል እንዴ ድፍረቷ በጣም ደፋር ነች ልጅቷ ማለት ነው በጣም ተመጥም በላይ ደፋር ድፍረቷ አንድና ሁለት የለውም እስኪ ሀሳብ አስኬታችሁን እስኪ ጉድኔ እንስማ፣ ተከታተሉ። የምሬን እኮ ነው። ምንድነው ችግር ከእሷ ላይ ምን አግኝተ ነው? ምንድን ያለክ? ገና ከድሬዳዋም ከመግባቱ ገና እግሩ ከመቀመጡ እዚህ ወደ ሀረር ሂጅ እፈልጋታለሁ፣ ድሬዳዋ ሂጅ እፈልጋታለሁ እያለ ነው። ምንድን ያረገች? ምንድን ያረገችበት በጣም እርግጠኛ ነኝ ወይ

ማላካ ቪዲዮ ጉደኛ ናት ማለት በጣም ጉደኛ ነች። ቤተሰብ እስኪ ሰብስክራይብ ላይክ እያረጋችሁኝ፣ ምንድን ነው እና ድፍረቷ የድፍረቷ ድፍረት አቤት አቤት አቤት፣ በምን ይገለጻል? ድፍረትሽን ይዞ ብን ሲያረጋት ግን አመድ ነው የምትሆነው ማለት ነው። እስኪ ብን ሲያረጋት ብን ሲያረጋት እኔ ማለት ነው ዛሬ ጀግና ሆነ ሀል ሰይጡነት። በነገራችን ላይ ሴቶች አንዳንዴ ሴት ልጅ የምትደፍርህ መጀመሪያ ነው ሴት ልጅ ከደፈረች ከላስ ወንድ መስልህ አታያትም፣ ማለት ነው። ምናልባሽ ስሜት ላይ ወንድ ልትመስላት ትችላለህ፣ ከተመርችሃት። ከዛ በኋላ ግን ወንድ አርጋት፣ ወንድ አታረግህም። ወንድ ልጅ ራሱን የሚያስከብረው ራሱ ነው ማለት ነው። መደፋፈር የለም ሴት ጋር መሰዳደር፣ የተለያየ ነገር ምናም ነገር አያስፈልግም። ሴት ጋርና መከባበር በከንፈር ይላል ያገር ሰው አይደል እንደ ቤተሰብ። ሴትንም ባልዮ ማክበር አለበት። መጀመሪያ ወሬ አለማስለመድ ሁለተኛ ነገር ደግሞ አንተ እንደዚህ እንደዚህ ከተባባሉ፣ ተናናቁ ማለት ነው። ገባችሁ እንግዲህ። ላይክ ሰብስክራይብ ያደርጋችሁ። እስኪ በቀበቶ ሲቆምጣት እኔ እውነት ነው ውሸት ነው አብረን

ጣል ብታደረገው አንጀቷን ነበር የሚያስረቀርቀው። ሰይድዬ ግን ጨፍ ስላላረካት አምባራሷ አልወጣትም ማለት ነው። ከተነካካይ ቀር በደንብ መነካካት ነበረብህ። አልምሁም ያው ጥሩ ነው። አንዳንዴ አፍ ማስባል አለብህ። ሲጀመር የልጆች እናት ክብሯን ማስጠበቅ አለብህ። እውነት ነው። ሰይድ በልጆች እናት ከመጡ ላስ እሷ ተበደለች፣ እሷ ተገፋች፣ እሷ ተሰቃየች እንጂ ምን አደረገች? ባሏን ተቀማች እንጂ ምን አደረገች? ምንም አላደረገችው። ስለዚህ የተጎዳ ሰው የተሰቃየ ሰው የተገፋ ሰው ደግሞ መሰደብና መረገጥ የለበትም። ክብሯን መጠበቅ አለበት። ክብሯን የሚያስጠብቀው ማን ነው? የልጆቹ አባት ማለት ነው። ከኋላ የመጣ አይናውጣ መሆን የለበትም። ገባህ? ዛሬ ያው በትንሹም ቢሆን እንደው ትንሽ አለ አይደል? ለይምሰልም ቢሆን ተንኬፍ አርጋሃታል። ያው እንግዲህ እስኪ እንግዲህ ሱመያ የምትለው እንሰማለን። ያው እንግዲህ ላይክ ያደረጋችሁ ላይክ አድርጉ፣ ሰብስክራይብ ያደረጋችሁ ሰብስክራይብ እያደረጋችሁ እንድታበረታችሁ በትና ጠይቃለሁ። እንግዲህ አላህ ከነዚህ አይነት ነገር ይጠብቅን ማለት ነው። እንግዲህ የምለው ሁላችሁንም ወዳችኋለሁ። ሰላም አሌኩም ረመቱላህ በረካቱ ይመቻችሁ።